ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ መረጃዎችን ከታማኝ ምንጮች ወደ እናንተ ይዘን መጥተናል። በቅድሚያ ግን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም እንግዲህ የብራዚላዊ ተጫዋች ማቲያስ ኩኒያን ዝውውር እንመልከት። እንግዲህ ፋብሪዚዮ ሮማኖ ማቲያስ ኩኒያ ወደ ማንቸስተር ዩናይትድ ሄዊ ጎ ስለዋል። እንግዲህ የቃል ስምምነት በሁለቱም ወገኖች በኩል ተፈጽመዋል። ኩንሃ በማንቸስተር ዩናይትድ እስከ ጁን 2030 ኮንትራት የሚፈርም ሲሆን እስከ 2031 የማራዘም መብትም ተካትቶበታል። የኮንትራትና ሌሎች ፎርማል ነገሮች በዚህ ሳምንት የሚካሄዱ ይሆናል። ወልቭስ በተከፋፈለ መልኩ 62.5 ሚሊዮን ፓውንድም የሚያገኝ ይሆናል ሲል ታማኙ ጋዜጠኛ ፋብሪዚዮ ሮማኖ ነው የተናገረው። ምንም ቅድመ ሁኔታዎችን አላስቀመጠም። እንግዲህ ተጫዋቹ ሊሄድባቸው የሚችሉ ክለቦች ነበሩ። እሱ ግን ማንቸስተር ዩናይትድን ከሁሉም መርጧ። ተጫዋቹ በተለይም እንግዲህ በእንግሊዙ ክለብ ሊቨርፑል እና አርሰናል ይፈለጋል። እጅግ ታለንት ያለው ተጫዋች ነው እና ከዛ አንጻር ማንቸስተር ዩናይትድ በተለይም ደግሞ በፍጻሜው ጨዋታ መሸነፉን አስከትሎ ወደ ዩናይትድ የማምራቱ ነገር ስጋት ተደቅኖበት ነበር። ነገር ግን በትናንትና ሁለት እንግዲህ መረጃ ርሻቸው ነበረ በሰዓታት ውስጥ ማንቸስተር ዩናይትድን ተጫዋቹ ይቀላቀላል ስል ነበር እንግዲህ ያደረስኳቸው። ያ ነገር እውን ሆኖ እንግዲህ በመጨረሻን ፋብሪዚዮ ሮማኖ የተጫዋቹን ዝውውር ይፋ አድርጎታል። እንግዲህ በተለይም ባለፉት አስርት ዓመታት ማንቸስተር ዩናይትድ በዝውውር መስኮቱ ሁሌም የተንዛዛ ዝውውር ነበር የሚያካሂደው። ከተጫዋቾች ጋር በግል ተስማማ ከኤጀንት ጋር ተገናኘ ድርድር እያደረገ ነው። የዝውውር ሂደቱ በጣም አሰልቺ ነበረ። በኢኒዮስ አስተዳደር እንግዲህ ማንቸስተር ዩናይትድ ከድጡ ወደ ማጡ ነው እንግዲህ በውጤቱ አንጻር እያመራ የነበረው ነገር ግን የኒውስ አስተዳደር ጥሩ የሚባለው ነገር በዝውውር ሂደት ያላቸው ነገር ነው እንግዲህ። የፈለጉትን ተጫዋች ለማስፈረም ይህን ያህል ጊዜ አይፈጅባቸውም። ለአብነት ያህል እንኳን የማቲያስ ዴሊክትና የማዘራዊን ዝውውር መመልከት እንችላለን። በክረምቱ የዝውውር መስኮት ዩናይትድ መሻሻልን አሳይቷልና እንግዲህ የማቲያስ ኩናም ዝውውር ፋብሪዚዮ ሮማኖ ነው እያሳወቀው። ይህ ደግሞ ለማንቸስተር ዩናይትድ ደጋፊዎች እረፍትን የሚሰጥ ዝውር ነው ተብሎ ይጠበቃል። እናንተስ ይህንን ዝውውር እንዴት አያችሁት? ከአስሩ ያላችሁን ሬቲንግ ኮመን ሴክሽን ላይ አስቀምጡልኝ እላለሁ። በሌላ ዜና እንግዲህ ማንቸስተር ዩናይትድ ሊያም ዴላፕን ከኢፕስዊች ለማስፈረም ተቃርበዋል። እንግዲህ ይህንን ዜናም ያገኘሁት እንግዲህ ትናንትና ማንቸስተር ዩናይትድ በሰዓታት ጊዜ ውስጥ ማቲያስ ኩናን የግሉ ያደርጋል የሚል ዜና ካቀረበልኝ ምንጭ ነው እና ዩናይትድ ለተጫዋቹ ዝውውር 30 ሚሊዮን ፓውንድ እንደሚያወጣ ይጠበቃል። ማንቸስተር ዩናይትድ ለተጫዋቹ እስከ 2030 ሊያቆይ ወይም ደግሞ ተጨማሪ የአንድ ዓመቱ ባሉ አማራጭ የሚችል ኮንትራት እንዳቀረበለት ነው እየተገለጸ የሚገኘው። ዩናይትድ በተለይም ስሙ ከቪክተር ዮክሬሽ ከሲሁድ ነው አጥቂቃ ሲያዝ ነበር። ነገር ግን የቪክተር ዮክሬሽ ጉዳይ እንግዲህ ኦልሞስት ያከተመለት ይመስላል። በተለይም ደግሞ በፍጻሜው ጨዋታ ማንቸስተር ዩናይትድ በቶተንሃም ሆትስፐር ሽንፈትን ማስተናገድ ተከትሎ የአውሮፓ ሻምፒዮንስ ሊግ ተሳታፊ አይደለም ይህ ደግሞ የቪክተር ዮክሬሽ ዝውውር እንዲያከትምለት አድርጓል ታዲያ ማንቸስተር ዩናይትድ አሁን ፊታቸውን ወደ ሊያም ዴላፕ አዙረዋል ይህንን ተጫዋች ለማስፈረም እንግዲህ ጥረቶችን እያደረጉ እንደሆነ እንግዲህ በመጪዎቹ ቀናትም ዝውውሩ ወደ ላቀ ደረጃ እንደሚጓዝ ነው እንግዲህ የሚወጡ መረጃዎች እየጠቆሙ የሚገኙት በትናንትናው ጨዋታ ማንቸስተር ዩናይትድ አስቶን ቪላን በገጠመበት ጨዋታ የማንቸስተር ዩናይትድ ደጋፊዎች የአሞሪም ስም እየጠሩ እንግዲህ ሲዘምሩለት ነበር። ይህ በጣም አስገራሚ ነገር ነው። ምክንያቱም በክለቡ ታሪክ ትንሽ የማሸነፍ ንጻር ያለውን አሰልጣኝ በዚህ ልክ ሲያበረታቱ መመልከት ምን ያህል እንግዲህ የማንቸስተር ዩናይትድ ደጋፊዎች አስገራሚ ሆኑ፣ ደጋፊዎች የሚያሳይ ነው። እንግዲህ ለአሰልጣኙ ጥሩ ስንቅ ይሆናል ተብሎ ነው የሚገመቱ። በክረምቱ የዝውውር መስኮት የሚፈልገው ተጫዋቾች ወደ ዩናይትድ የሚመጡለት ከሆነ ጥሩ ስራን ለመስራት ዝግጁ ያደርገዋል ተብሎ ነው የሚጠበቀው አሰልጣኙ እንግዲህ በትናንትና ወቅት እንዲህ ሲል ነበር እየተናገረው ከመጀመሪያ ሶስት ጨዋታዎች በኋላ አንድ አቻና ሁለት ጨዋታ ካሸነፍን በኋላ አስከፊ ጊዜ ወይም አስቸጋሪ ጊዜ ይመጣል ብዬ ነግሬያችሁ ነበር ሲል ነበር የተናገረው። ዛሬ ከስድስት ወር በኋላ ግን የመላችው ነገር ቢሆን ጥሩ ጊዜ እየመጣ ነው ሲል ነው አሰልጣኝ ሮብን አሙሪ እየተናገረውና ና የሚፈልጋቸው ተጫዋቾች በክረምቱ የዝውውር መስኮት የሚመጡ ለ ከሆነ በቂስ ፕሪሲዝን ያገኛል። ታዲያ ማንቸስተር ዩናይትድን ወደ ቀድሞ ክብሩ ለመመለስ ብዙ ስራዎችን ይሰራል ተብሎ ነው የሚጠበቀው። በተለይም ደግሞ ደጋፊዎቹ ከጎኑ መሆናቸው ጥሩ የሚባል ነገር ነው። ምክንያቱ ማንቸስተር ዩናይትድ በርካታ አሰልጣኞችን ሲቀያይር ነበር፣ ነገር ግን ለውጥን ማምጣት አልቻለምና ለዚህ አሰልጣኝም እንግዲህ ጊዜ ለመስጠት ነው እቅዳቸው ኒዮሶች እና ይህ አሰልጣኝም እንግዲህ በአዲሱ የውድድር ዘመን ምስር ናይትስርን አንድ ስቴፕ ከፍ ያደርጓል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ የብሬንትፎርድን ተጫዋች ብሪያም ሞሞን የማስፈረም ፍላጎት እንዳለው ታውቋል። የግል ጥቅማ ጥቅሞች ጉዳዮች ችግር ይሆናሉ ተብሎ ባይታሰብም እንኳን ከብሬንትፎርድ ጋር እንግዲህ ብዙ ክለቦች ግንኙነት እንዳደረጉ በተጫዋቹ ዝውውር ይታወቃልና የተጫዋቹ ፈላጊዎች በርካታ ክለቦች እንደመሆናቸው መጠን ተጫዋቹ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እጅግ ከባድ ያደርገዋል ተብሎ ነው የሚጠበቀው ውድ የዚህ ቻናል ተከታታዮች በዛሬው ዕለት ይዘን የመጣ ነው መረጃዎች እኚህን ይመስላሉ። እንግዲህ የማትያስ ኩንሃ ዝውውር ከአስር ስንት ትሰጣላችሁ? በኮመንት ሴክሽን ላይ አስቀምጡልኝ። አዳዲስ መረጃዎችን ይዤላችሁ እመጣለሁ በመጪዎቹ ቀናት። እስከዛው ግን መልካሙል ተመኘው